እያንዳንዳችን በውስጣችን አስደናቂ ኃይል አለን። ታላላቅ እልሞች ታላላቅ ግቦችም አሉን። ነገር ግን እነዚህ ህልሞች የምናሳካበት መሳሪያ ደግሞ ሰውነታችን ነው። ሰውነታችን እንደ ሚሳይል ኃይል ያለ ማሽን ነው። ነገር ግን የቱንም ያህል ኃይለኛ ማሽን ቢኖር እሱም ማንቀሳቀስ ካልጀመርክ ዝም ብሎ ይቆማል፣ ዝገትም ይበላዋል። የዛሬ መልእክቴ ነው ስለ ዕለት ተዕለት እንቅስቃሴያችን። ስፖርት መስራት ማለት ሻምፒዮን መሆን ማለት አይደለም። ስፖርት ማለት ዛሬ ላለብህ ህይወት ኃይል መስጠት ማለት ነው። አካልህን በየቀኑ በማንቀሳቀስ የምታገኘው ጥቅም ሁለት ነው። አንደኛው የአካል ጥንካሬ ነው። ለአንድ ሰዓት ያህል ጊዜ የለኝም ብለህ ታስብ ይሆናል። ግን ለ15 ደቂቃስ? ለ20 ደቂቃስ? በየቀኑ የምታደርገው ትንሿ የእግር ጉዞ፣ በትንሿ የስፖርት ልምምድ የምታስቀምጠው ጥረት ከጊዜ በኋላ ተጠራቅሞ ማንም ሊፈትነው የማይችል ጥንካሬ ይፈጥርልሃል። ጤና ባንክ ነው። በየቀኑ በትንሽ ገንዘብ ኢንቨስት አድርግበት። ሁለተኛ የአእምሮ ንቃት። ስፖርት ስትሰራ የምታገኘው ጥንካሬ ለጡንቻ ብቻ አይደለም። አእምሮ ንጹ ይሆናል፣ ጭንቀቶች ይቀንሳሉ፣ ትኩረት የማድረግ ችሎታ ይጨምራል። ሰውነት ሲንቀሳቀስ አእምሮ ይረጋጋል። ለመስራትም ዝግጁ ይሆናል ስለዚህ ዛሬውን ወስድ በትንሹ ጀምር ተነስተህም ወለሉ ላይ ሰውነትን በማላቀቅ ጀምር ከቤት ውጭ ለአምስት ደቂቃ ተራመድ ላብ ይፍሰስ ልብህ ይምታ ሰውነትህ የአንተ ቤትህ ነው የሚገባውን ክብርና እንክብካቤ ስጠው ጤናማ አካል ውስጥ ጤናማ ታላቅ አእምሮ ይኖራልና ተነስ ዛሬን ተጠቀም አትንቀሳቀስም ማለት ማሽኑ እንዲቆም ፈቅደሃል ማለት ነው አትቁም ተንቀሳቀስ